ሚያደርጉት ነገር ብሎ ረሱል አለይሂ ሰላቱ ሰላም ብቻቸውን ናቸው። ዳዕዋ የሚያደርጉት ብቻቸውን ነው። ስለዚህ ሳዲቅ አልአሚን የተባሉት ነቢይ አለይሂ ሰላቱ ሰላም የሆነ ነገር ተጣብቶት ነው፣ ችግር ላይ ሆኖ ነው፣ ጤነኛ አይደለም ነበር የሚሉት። ከዛ በኋላ ደግሞ ምን ማድረግ ጀመሩ? ኤሪቴር ማድረግ ጀመሩ። አላሁ ረቡል ዕዛ ምን አለ? ሌሊት ቁሙ ካላቸው በኋላ እኛ በአንተ ላይ እናወርዳለን ቀውለን ቃለን ተቂል ከባባድ ቃላቶችን አለ። እኔ እና እናንተ ኤቭሪዴ ፓስ የምናደርገው ነገር አለ ኤቭሪዴ እስቲ ለይል ለመቆም ጀምሩና ቀናችሁን እንታዩታላችሁ። ለይል ቆማችሁ ሱብሂን ሰግዳችሁ ከዛ በኋላ ህይወታችሁን እንታዩታላችሁ በኢዝ ረበል ዓለሚን አላህ ያግራላችሁ፣ ያግራልን ለሁላችን። ከዛ ምን አለ ሱብሃነሁ ወተዓላ፣ ታቂል የሚለውን በደንብ አስረድቻችኋለሁ። በውስጡ አህለል ኪታቦችን ቻሌንጅ ያረጋል፣ ነን ሙስሊሞችን ቻሌንጅ ያረጋል፣ ከሃዲያኖችን ቻሌንጅ ያረጋል፣ ሙናፊቆችን ቻሌንጅ ያረጋል፣ ዲክታተሮችን፣ ባለሀብቶችን ቻሌንጅ ያረጋል፣ ሊደሮችን ቻሌንጅ ያረጋል። ቁርዓን ማለት ነው የጥበብ ባለቤት ነኝ የሚሉትን ቻሌንጅ ያደርጋል፣ ሁሉንም ቻሌንጅ ያደርጋል ቁርአን። ስለዚህ አሁን ይሄንን ሀንድ ልምታረግበት ነገር ነው። አላሁ ረቡ ለዛ እየሰጣቸው ያለው ለረሱል አለይሂ ሰላቱ ወሰለም። ከዛ ኢነ ናሺአተ ሌሊ አላቸው። በእርግጥም ናሽአ ለተኝቶ ናሽአ ማለት ተኝታችሁ ብድግ ስትሉ ማለት ነው። ለሌላ ማታ ላይ ሰገዳቸው አይደል ኢሻ፣ ከዛ ተኛቶች ከዛ ብድግ ስትሉ ናሽአ አለይሊ፣ በለሊት ላይ ተኝቶ ብድግ ሚል ማለት ነው። ኦኬ፣ እነ ናሽአተ ለይሊ ሂየ እሷ አሸዱ ብርቱ የሆነች ወጥዓን ወአቅመሙ ቂላ አላ አላ ስብሓን ተዓላ ወጥዕ ማለት ምን ማለት እንደሆነ ታውቃላችሁ? ፕሪንት ማለት ነው። አሁን ለሌላ የሰው ልጅ ይቆማል አይደል? ያ የሚቆመው ፕሪንት ያስቀምጥለታል። ሰውየው ላይ ምን አይነት ፕሪንት ያስቀምጥለታል? በዲኑ በስራው በነገሮቹ ላይ ደይ ላይ ለሚያጋጥመው ነገር ስትሮንግ አድርጎ የሚያስቀምጥ ፕሪንት ይቀመጥለታል። ወጥዓን ያለው ወጥ ማለት ምንድነው? ፕሪንት ማለት ነው። ወአቅዋሙ ከእንደገና ደግሞ አፕራይቲንግ ማለት ነው። ቂላ ቀጥ ያለ ቀን ላይ ብዙ አይነ ኮንቨርዜሽን እንሰማለን። ብዙ አይነ ንግግር እንሰማለን። ማታ ላይ ሱጁር ላይ ሆናችሁ አላህን ስብሐነሁ ወተዓላ ስታናገሩ ስታናግሩ ትክክለኛ ማንነታችሁን እናንተም የምታወሩበት ነው። የአላሁ ረብልዕዛን ቃል ደግሞ ቆሞ ሪሳይት ሲያደርግ ትክክለኛ ንግግር የአላህ ስብሀነው ተዓላ ንግግር ነው። ሪያሊቲን ስለ ዱንያም ስለ አኽራም የሚነግረን ከዚህ በኋላ ስላለውም አገር የሚነግረን ቀናችንን፣ ሌሊታችንን እንዴት መኖር እንዳለብን ትክክለኛውን መንገድ የሚያሳየንና ሐቅ ንግግር የአላህ ነው፣ ስብሀነው ተዓላ ወአቅዋም ይላል አላህ ስብሀነው ተዓላ። እሺ በዛ በሌሊት የሚደረገው ኮንቨርዜሽን ማለት ነው፣ ከአላህም ስብሀነው ተዓላ ጋር። ከዛ ምን አለ? ኢነለከ፣ በርግጥም ላንተ አለ አላቸው ፊነሃሪ በቃን በቀን ውስጥ በቀን ውስጥ ሰብሐን ጠዊላ ሰብሕ ማለ ነው። አሁን ሰብሐ ሊላ ሲባል ተሰማላችሁ? ዩሰቢሑ ሊላ ሰብሕ ማለት ምንድና ነው? ላይ የሚሰሩት ስራ ነገሮችን ፌር ለማድረግ ሐቅን ለማስተካከል አላሁ ረቡል ልዕዛ የፈጠራቸውን ነገሮች፣ የሰው ልጆች ያበላሻቸውን ነገሮች የሚያስተካክሉበት ማለት ነው ሰብሕ አለ ጉዞ ቀላይ በቀን ውስጥ አላቸው። አሁን ሌሊት ቁሙ አላቸው አይደለም። ከእንደገና ደግሞ ከአላሁ ስብሃነሁ ወተዓላ የሚያገኙት ኮንቨርዜሽን አለ ቁርአኑ የሚቀሩት አለ ያ ምን ያስቀምጥልሃል አላቸው። ፕሪንት ለእኛም ጭምር ነው ሙኻጠባው ለረሱልና ዓለይሂ ሰላቱ ወሰላም ለእኛም ጭምር ነው። ጀስት ራይት በጣም ዲፊካልቲ ነገሮች በህይወታችሁ ላይ ቀላይ እያሳለፏቸው ያላችሁ ሰዎች ሌሊት ሞክሩ። ከዚህ ሌሊት ቆንኩኝ ብላችሁ ስብሕ እንዳያመልጣችሁ። ምክንያቱም ሌሊቱን ተኝቶ ሱብሒ ባያመልጠው ነው ተመራጭ። ሱብሒ ፈርድ ነው ግዴታ ነው፣ የሌሊቱ ነዋፍል ነው። ለራሳችሁ ላይፋችሁ እንዲስተካከል፣ ህይወታችሁ እንዲስተካከል፣ ቀናችሁ እንዲስተካከል ነው የምታደረጉት የሌሊ ሶላት ማለት ነው። ከዛ ምን አለ አላ ስብን ሱብሒ ሶላት የሚያመልጣቸው ሰዎች ማለት ነው። ሰውየው ኢማኑን ማወቅ ከፈለገ ከሱብሒ ሶላት ጋር ያለውን ግንኙነት ይመልከት ነው የተባለው ራሱን ኢማኑን ማወቅ ከፈለገ ከየትኛው ነኝ የሚለውን ፣ ምክንያቱም ሱብሒ የሰው ልጅ የሚነሳው አላህን ብቻ ስብሐነሁ ወተዓላ ፈልጎ ነው። ዙሁር ላይ ስራም አለን፣ ወደዛ ወደዚህ እንላለን። ቀኑ ላይ ያለው ሶላት፣ የሱብሒ ሶላት ግን አላህን ስብሐነሁ ወተዓላ ብቻ አፈሩን እንደዚህ ገልጦ የሰው ልጅ አንሶላውን እንደዚህ ሲገልጥ አፈሩን ግልጥ አድርጎ፣ የቅያማ ቀንም እንደዛው ነው አሉ። ወደ ጉዞ የሚሄዱት የሱብሒ ሶላት ላይ ያላችሁን ግንኙነት ተመልከቱ ብለዋል ትልልቆቹ ዕለማዎች። እሺ

ረብ ማለት ባለቤት ብቻ ሳይሆን እኛ የእሱ ባር ያነ ንህስንል አላሁ ረብልዛ ሩቡብያው ለባሮቹ ያለው ረብነቱ ወዳጅነቱ ተንከባካቢነቱ ጠባቂነቱ ስብ የሚጠብቁ ሁላ ላካዎ አርጓለሰው ልጅ ወዝኩር ስማ ረቢከ አስታውስ የጌታህንስም ወተበተል ኢለይሂ ተብቲላ መቼ ለሊት ላይ አሁን ለሊት ላይ ጨፍሪትከታ ወዝኩር ይስመ ረቢከ አስታውስ የጌታህን ስም። ስሙ አላሁ ረቡ ልዛ ብዙ ስሞች አሉት። ወዱድ ነው፣ አዛኝ የሆንክ ጌታ፣ ሰጪ የሆንክ ጌታ፣ አርሐሙ ራሒምን የሆንክ ጌታ፣ ጠባቂ የሆንክ ጌታ፣ አላህዬ። ስብሓነከ ወተዓላ፣ አንተ ቀውይነ፣ እኔ ደግሞ ደዒፍ ነኝ እያለ የእሱ ስም እንጠራለን፣ አይደለም ስሞቹ። የጌታህን ስም አስታውስ። ከዛስ። ወተበተል ኢለይሂ ተበቱል ማለት ምን ማለት መሰላችሁ? ተበቱል ማለት አንድ ነገር ከትማረግ ማረግ ነው። ተበቱል ማለት አሁን ሌሎች የምንሰራቸው ነገሮች አሉ። ያንን ሁሉ ከታርግና ወተበተል ኢለይሂ ወደሱ ተዋደቅ። ኤቭሪቲንግ ቢዚ የሚያደርግህን ነገር በሙሉ ከታርገ ወተበተል ኢለይሂ ከዛ ተብቲላ ደግሞ ቀን ላይ የምትሰጡት ኢፌክት ነው ሰዎች ላይ እንደዛ ካደሩ በኋላ ረሱል ዓለይሂ ሰላቱ ሰላም ቀላይ ደግሞ የሚያደርጉት ኢፌክት ነው። ተብቲላ የሚለው ማለት ነው። ሌሊት ላይ እንደዛ አደሩ አይደለም። ቀላይ ለሰሐቢዎቹ ለሌላውም መልካም ስነምግባር መልካምን ነገር አድል እንዲመጣ፣ አንዱ በአንዱ ላይ ድንበር እንዳያልፍ፣ አንዱ የአንዱን ገንዘብ እንዳይሰርቅ፣ አላሁ ረቡል ዒዛ በዋሕዳንያ እንዲመለክ እሳቸው የሚሰሩት ላይ የሚመጣው ኢፌክት ነው ወተበተል ኢለይሂ ወደ አላህ ሱብሃነ ወተዓላ ነው። ተብቲላ ደግሞ እሳቸው የሚፈጥሩት ኢፌክት ነው፣ ሰው ሰው ላይ ማለት ነው። ከዛ ምን አለ ሱብሃነ ወተዓላ፣ ወተበተል ኢለይሂ ከታርጋ ማለት ነው። ዱዓ ስታረጉ በቃ ሱጁር ላይ ናችሁ፣ ቁማችኋል፣ ወደ አላህ ሱብሃነሁ ተዓላ በቃ በዛ ሰዓት ማለት ነው። የለም የምትፈልጉትን፣ ያጠፋችሁትን፣ ከዚ በኋላ ማድረግ የምትፈልጉትን፣ ወተበተል ኢለይሂ ተብቲላ። ስለ ዱንያ ዱዓ ስታረጉ ስለ አኺራ አትርሱ ሁሌ ሰዎች አሉ ዱኒያን ይጠይቁናል እንሰጣቸዋለን፣ አኸራ ላይ ግን ምንም የላቸውም የተባሉ ሰዎች ደግሞ አሉ አኸራን ይጠይቁናል ዱኒያንም ጨምረን እንሰጣቸዋለን ያለ አላህ ስብሃነሁ ወተዓላ ብሏል ቁርዓን ላይ ማለት ነው። እሺ ከዛ ረብ ያ ደግሞ ጌታ ወደ ሱ የምትዋደቅበት ሁሉን ነገር ከተያረከው ረቡል መሽሪቅ ወልመግሪቢ የምስራቅና የምዕራብ ባለቤት ነው። ረብ ማለት የምስራቅ የምዕራብ በውስጡ ያለው በሙሉ ባለቤት ነው።

ፈተኪዝሁ ያዘው ደግሞ እከሌ አድነኛል፣ እከሌ አድነኛል፣ እከሌ ደርስልኛል የሚባል ነገር የለም። በእስልምና ደራሽ አላህ ነው፣ ስብሓን ወታላ። አዳኝ አላህ ነው፣ ስብሓን ወታላ። ሁሉም ዙሪያ ላይ ያለው ነገር ሰበብ ሲሆን ነው። ሙሳ ዓለይህ ሰላም አንድ ጊዜ ታመመ። ታመመና ወደ አላህ ስብሓንሁ ወተላ ተጣራ። ሲጣራ እዛ የሆነ ዛፍ አለ፣ ከዛ ጋር ሂድና ያንን ቅጠል ቁረጥና ብላ አላቸው። በሉ ያሻላቸው ሙሳ ዓለይህ ሰላም። ይሄ ሀዲስ የተቀመጠ ነው። ከዛ ሁለተኛ ጊዜ ታመመ። ሲታመም እዛ ቅጠሉ ጋ ሄድ ሲበላ አልዳንም ያረብ ብሎ ተጣራ። ከሊሙላህ ናቸው ሙሳ ዓለይህ ሰላም። መጀመሪያ እኔ ጋ መጣ። ማንኛውም ጊዜ ማንኛውም ነገር ሀፕን ሲያደርግ እራሳችሁ ላይ መጀመሪያ ወደ አላህ ነው የሚኬደው። ሰው ይበድላችሁ፣ ሰው ያሳዝናችሁ፣ ጓደኛችሁ ያሳዝናችሁ የምትወዱት ባላችሁ ያሳዝናችሁ፣ ልጆቻችሁ ያሳዝኗችሁ፣ ስራ ቦታ ላይ ያሳዝኗችሁ፣ ማንም ሰው ያሳዝናችሁ፣ መጀመሪያ ወደ አላህ ነው የሚሄደው። ከዛ ቅጠሉን ማለት ነው ሄዶ ቆረጠና በላ። መጀመሪያ ወደ አላህ ስብሃነ ወተዓላ ሲሄድ አላህ ስብሃነ ወተዓላ ይሄን አድርጋለው። አሁን ሁለተኛ ላይ ሲታመም ቀጥታ ሄደና ቅጠሉን ቆርጦ ሲበላ አልተሻለውም። ከዛ ወደ አላህ ስብሃነ ወተዓላ ተጣራ። ያ ሙሳ መጀመሪያ እኔ ጋር ነበር የመጣው። አሁን ግን በራስህ እዛ ሄድክ። መጀመሪያ እኔ ነኝ ያዳንኩ። ያ ሰበብ ሆነ ማለት ነው። አሁን ግን በራሴ ሄድክ። ተወኩል የሚባል ነገር አለ። ለዛ ነው ሙአሉ አላሁ ረብል ዕዝ እና ማንኛውም ነገር ሆስፒታልም ሂዱ፣ አማካሪም ጋር ሂዱ፣ ሎየርም ጋር፣ ጠበቃም ጋር ሂዱ። መጀመሪያ አላህን ስብሓን ወታላ ከለመናችሁ በኋላ ካናገራችሁ በኋላ ሁሉ ነገር ያምራል። የሆነ ነገርም ልትናገሩ ስትሩ፣ ዩቱበሮች ዩቱብ ልትሰሩ ስሩ በሆነ ሰው ላይ ቪዲዮ ከመስራታችሁ በፊት ሱጁድ ረዱን አላህን አናጉ። ያ ንግግር ወይ የጀሃነም መግቢያ ነው የሚሆነው ወይ የጀነት መግቢያ ነው የሚሆነው። አማም ላ ሂሳብ የሚባል ነገር አለ። በተለይ አሁን እንደዚህ ፈሳድ በተስፋፋበት ጊዜ የራሳችን ደግሞ የላይፍ ዲፊካልቲ ህይወት ምንን አለብን። ዛሬ ላይ ቪዩ ስለተገኘ ገንዘብ ስለተከፈለ አይደለም። ያ ገንዘብ ቤተሰብህ ላይ በሽታ ሊያመጣ ይችላል። አንተም በሽተኛ አርጎ ሊያስቀምጥህ ይችላል። አታቀው፣ ለምን በምን እንደመጣ

ሆስፒታል ይኬዳል ሁ መጀመሪያ ግን ሰበቡ ከተደረሰ በኋላ ዱዓ ከተደረገ በኋላ አማካሪ ይኬዳል ሁ መጀመሪያ፣ ሰበቡ ከተደረሰ ዱዓ ከተደረገ በኋላ ያንን ነው። በሙሳ ዓለይሂ ሰላም አላህ ሱብሓነሁ ወተዓላ ያስተማረን ሲያማው ቅጠሉ ጋር ሂድ ብሎ ያዘዘው ወደ አላህ ሱብሓነሁ ወተዓላ ነው መጀመሪያ የተጠራው ሂድ ብሎ ያዘዘው አዘዘው፣ ሄደና ቆርጦ ሲበላ ተሻለው። ሁለተኛ ላይ ሲያማው አያ ቅጠል ያድነኛል ብሎ ወደ ቅጠሉ ሄደ፣ ሲሄድ ቆርጦ ሲበላ አልተሻለውም። ያረብ ብሎ ሲጠራ መጀመሪያ የመጀመሪያው ጊዜ እኔ ጋ መጣ ከዛ እኔ ያንን አድርጋል ኮሆን ያደንኩ። ሁለተኛ ላይ ግን በራስ እዛ ጋር ሄድክ። አያችሁ? ስለዚህ ማንኛውም ነገር ህይወታችን ላይ ሀፕን ሲያደርግ የመጀመሪያው ጌታችንን ነው ማናገር ያለብን፣ መለመን ያለብን፣ መጠየቅ ያለብን። ከሚጠይቁት ከሱ የማይሸሹት ሁሌ ወደሱ ከሚዋደቁት ባሮቹ አላህዬ ዬ ስብሓንሁ ወተዓላ በዚህ ሰዓት የሚያየን የሚሰማን ጌታ ይመዝግበን። አላሁም አሚን። ከዛ ምን አለ ስብሓንሁ ወተዓላ ወስቢር አይ አላህዬ እኮ ሱብሓነሁ ወተዓላ አነጋገሩ ወላ ላሲ ወስቢር። ረሱሉን ዓለይሂ ሰላቱ ወሰላም እያናገራቸው እኮ ነው። ያንን ዳዕዋ ሲያረጉ ቁርአንን ሲቀሩ የማይሏቸው ነገር የለም የማያረጓቸው ነገር የለም ማለት ወስቢር። ሙሽሪኮች፣ አህለል ኪታቦች፣ ከሃዲያኖች፣ ሙናፊቆች አንድ ላይ ሆነው የሚያሰቋዩቸው የነበረው ምን አላቸው? አላ ስብን ወስቢር፣ ታገስ። ወስቢር ዓላ ማ የቁሉን በሚናገሩት ነገር ላይ አሁን ዙሪያችሁ ላይ ስንት አይነት ሰው ስንት ነገር ይላችኋል። ስንት አይነት ሰው እቺ እንዲ ብላኝ እኮ ይሄ እንዲ ብላኝ። አላሁ ረቡል ዒዛ ትልቅ ሙኻጠባ ላይ እያንዳንዳችን እየነገረ ነው። ወስቢር ታገስ፣ አላማ የቁሉን ስለሚናገሩት ንግግር። ዋህጅሩሁም ሀጅረን ጀሚል አለ። ትታሃቸው ሂድ። ውብ የሆነ ትቶ መሄድም እንካ ሰላምቴ ላላላላ የረሱል ለ ሰላት ሰላም ሰላም ስለመግባር አደለም። ሰዎች ይናገሯቸዋል ብዙ